ይህ መልእክት ለኢትዮጵያውያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን፣ የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባቸው ነገር በጣም በጣም ነው የሚደብረኝ ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን። ሁላችንም ከኛ ማንም ሰው እንዲበልጥ አንፈልግም። ይነው አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለእኔ ብቻ ነው የምንለው። ውድድር ውስጥ ነን ያለ ነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም፣ አንዳንዶቻችን ቲክቶከሮች። ለዛም ነው ማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ፣ እዛው ላይ ናችሁ። ስቲል እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር ኢትስ ቢከዝ ሌሎችን ሰዎች እያነሳችሁበት አይደለም። አዳዲስ ቲክቶከሮች እያነሳችሁበት አይደለም፣ እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለእኔ ለእኔ ለእኔ ቪዲዮ የለመዳቸዋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከነሱ ጋር ኮላብ አድርጉ እስኪ አት ሊስት አዳዲስ የሚመጡት ኮላብ አድርጉ፣ ግቡና ሪፖስት አድርጉ፣ ግቡና ፎሎ አድርጉት። ቢያንስ እኔ አሁን እሱ ነው የተማርኩት ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘትህ በፊት። ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ፣ ገንዘብህን አሳልፈህ ትሰጣለህ፣ ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድን ነው ሁሉም ነገር አሳልፎ ይሰጠሃል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ አንድ ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያደረግ ድጋፍ የሚፈልጉትን ሳትደግፍ ሌሎችን ቲክቶከሮችም ሳትደግፍ ሰፖርት ሳታደርግ እዛው ለራስ ብቻ ነው የምትኖረው። እና ምንድነው መማር ያለባችሁ፣ ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለእኔ ብቻ አትበሉ። እግዚአብሔር ነው ምላችሁ አንድ ሰው ማለት ነው ልንገራቸው ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመን ከው አያምንም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። እግዚአብሔርን ማታምን ከሆነ ለምን ያምናል እግዚአብሔር? ስለዚህ ዓለም እንደዚህ ነች የምትሰራው፣ ህይወት እንደዚህ ነው። አካፍሉ ያላችሁ ነገር፣ አትወዳደሩ፣ አትወዳደሩ፣ አንወዳደር፣ ውድድር ይብቃ። ብከዝ ልንገራቸዋ፣ ሀብት ለሁላችንም በቂ እናገኛለን። ፎሎወርስ ለሁለችንም በቂ እናገኛለን። አዶናይ ሶስት ሚሊዮን ገባ ማለት እናንተ ትወድቃላችሁ ማለት አይደለም። ይህ ነው። አዲስ ቲክቶከር መጣ ማለት እናንተ ትወድቃላችሁ ማለት አይደለም። ሁሉም ነገር ከራሳችሁ ጋር አታያይዙት፣ አታያይዙት። ከዛ ደግሞ እርስ በራሳችሁ ያላችሁ ቂም አለ። በጣም ፌክ፣ ፌክነስ አለ በጣም እዚህ ቲክቶክ ላይ ማለት ነው። እውነቴን ነው የምላቸው። አንዳንዴ በአካል ሄጄ ያየሁት ሁኔታ ስላለ ነው። እየተጠላሉ እያለ በጣም እኮ በቃ አይዋደዱም እኮ። ከዛ ግን እንደሚዋደዱ አስመስለው ይሳሳቃሉ ምናምን። እኔ ደግሞ በጣም የሰው ስሜት የምረዳ አይነት ሰው ነኝ። በውሸት የሚቀራረብ ሰው እኔ በውሸት የሚቀርብ ደግሞ አላችሁ አንዳንድ። እኔ ከጀርባ የሆናችሁ እብድ ትሉኝ ነበር። ይህ እብድ፣ ይህ እብድ ምን እያደረገ ነው ምናምን እያላችሁ የምታናንቁኝና የምታወዳድቁኝ ነበረው። አይ ጊዜያችሁ እዛ ላይ ነበረ። የኔ ዓይኔ የኔ ፎከሴ የኔ ትኩረት ምን ላይ ነበረ? ራሴን ማሳደግ፣ ህይወቴን መቀየር። የእናንተ ትኩረት ምን ላይ ነበረ? እኔ ላይ ትኩረት ማድረግ፣ ያኛው ቲክቶከር ላይ ትኩረት ማድረግ። ያኛ የችኛው አዲስ አበባም የመጣችሁ ያኛው ትኩረታችሁ በእናታችሁ ላይ ቀይሩት፣ ህይወታችን ከዛ ይቀየራል። እንተጋገዝ፣ እንደጋገፍና አብረን እንደግ፣ አብረን እንደግ። ኦነስትሊ ኦነስትሊ ቅጭ አይበላቸው አንድ ሰው ሲለወጥ ምናምን በጣም እኔ ወሬ እየመጣብኝ ነው። ወሬ እየመጣ ነው፣ በቀኝ በግራ በቀኝ በግራ እያየሁትን ነው። በጣም ነው የሚገርመው። ስለዚህ ራሳችን እርስ በራሳችን እንደጋገፍ። እሺ፣ እወዳቸዋለሁ። አዲስ የመጡት ቲክቶከሮችም ከፍ እናርጋቸው፣ እናስተምራቸው። የምታውቁት እውቀት ካለ አካፍሉ። ዝም ብለ እየመጣ መደነስ ብቻ ሳይሆን አካፍል፣ እውቀት ካለ ህይወት ላይ ሲሪየስሊ። እንዴ ታዲያ በእውቀታችን ካላካፈል ወይም በገንዘብ ወይም በእውቀት ወይም በሆነ ነገር ማለት ነው ላ ወጣቶችን ወይም ደግሞ ይህ ህዝብን ማስተማር ካልቻል፣ ታዲያ ቲክቶክን የምንተጠቀም ነው? ምንድን ነው የምናመጣው? ገባቸው አለ ደንሰህ ብቻ ወይም ደግሞ ዘፈን ሰርተህ ብቻ ለራስ ብቻ የምትኖር ከሆነ ምንድነው ጥቅሙ? ምንድነው ምን አይነት አዎንታዊ ጥቅም አለን እኛ እንደ ሰው ማለት ነው? ተውትና እንደ ኢትዮጵያዊ እንደ መንፈስ እግዚአብሔር እዚህ አገር እንዳስወለደን እንደላከን ጥቅማችን ምንድን ነው? ስራችን ምንድን ነው? ስለዚህ ብዙዎቻችሁ ቲክቶከሮች ክሪኤቲቭ ሁኑ፣ አይምሯችሁ ተጠቀሙበት። ከዚህ ጥላቻ እንውጣና ማለት ነው ክሪኤቲቪቲያችሁን፣ ይህ አርቲስት የሆነ መንፈሳችሁን ተጠቅማችሁ እንዴት አድርጌ ህዝብን ላስተምር፣ እንዴት አድርጌ ልምከር፣ እንዴት አድርጌ ይኖ ሰውን ከጭንቀት ላውጣ፣ እንዴት አድርጌ ይሁን ይኖ፣ ታቁታላችሁ እኮ። ስለዚህ ከጥላቻ ከመወዳደር ወጥተን ወደዚህ እንግባ። ሀገሯን ከፍ ሁላችንም ህዝቡን ከፍ ከፍ እናድርጉ አሁን ካለበት ማለት ነው። ወዳችኋለሁ። ይህ ሚዲያ ሰፖርት የምታደርጉት በጊፍት እግዚአብሔር እግዚአብሔር ወርቅ ያዝነብ፣ እግዚአብሔር ያንሳፋችሁ፣ በድሎት ማዕበል ተንሳፈፉ። በቃ የምትሰጡት አትጡ። ሁሉ ነገር በቃ ዲቨሎፕት የምትፈልጉ በዚህ ተባረኩ። ማለት የምትፈልጉ ባል አግቡ። ሚስት በዚህ ትምህርት የምትፈልጉ ሚስት አግቡ። ፍቅረኛ የምትፈልጉ ፍቅረኛ ያዙ። የምትፈልጉት ነገር ብር የምትፈልጉ ብር አግኙ። ሁላችሁ ፍቅረኛ ስለሚይዝ ስለ ባል ፍቅረኛ ሳይኖራችሁ ዛሬ አንበሳ ሲያወርድ እሱ የተሻለ